የአንጎል ውስጥ የደም ቧንቧ ማበጥና መፈንዳት ሕክምና በሀገር ውስጥ በአስተማማኝ ሁኔታ እየተሰጠ መሆኑን ያውቃሉ? ሕክምናውን በሁለት መልኩ ከፍለ ማየት እንችላለን። የመጀመሪያው ከእግር ላይ ካለ ፊሞራል አርተሪ ከምንለው ከትልቅ አርተሪ ውስጥ በምትገባ ካቴተር ወይም ደግሞ መስመር ነገር የደም ስሩን እየተከተሉ አንጎል ውስጥ እስኪደርስ ድረስ በመከታተል ከዛ የአበጠው የደም ስር ክፍል ላይ ትገባለች። ሽቦ ያች እየተጠቀለለች ተጠቀለለች ትመጣና ያበጠውን ወይም ደግሞ ሊፈነዳ እንትን ያለውን ወደ ውጭ የወጣውን የደምስር ክፍል ሞልታ ትይዘዋለች። እንደዛ የተጠቀለለው ሽቦ ያንን በሚሞላው ጊዜ ደሙ ቀጥታ ያንን ቦታ በማለፍ ወደ የሚያስፈልገው የአንጎል ክፍል ይሄዳል ማለት ነው። ሌላኛው አማራጭ እንደዚሁ ትንሽዬ እንደ ወንፊት አይነት የሆነ የብረት የተዘጋጀ ስቴንት የምንለውን እዚህ ቦታ ላይ በምናስቀምጠው ጊዜ አሁንም ወደ ጎን ያለውን ያበጠውን ክፍል በመተው ደም ቀጥታ አልፎ ያንን ቦታ በማለፍ ወደ አስፈላጊ አንጎል ክፍል ይደርሳል። ሁለተኛው የህክምና አማራጭ የጭንቅላት አጥንትን የተወሰነው ቦታ በማንሳት ውስጥ ላይ ከፍቶ ይህን ያበጠውን ቦታ በመለየት ልክ ያበጠው ቦታ ከዋናዊ ደም ስር ላይ ወደ ጎን ልክ እንደፊኛ ነው የሚያልጠው። ስለዚህ የፊኛዋን ጫፏን ወይም አፏን እንደመያዝ ከዋና ደም ስር ላይ የሚነሳበት ቦታ ላይ ትንሽ ይሄ ብረት ወይም ክሊፕ በምትባል መሳሪያ ጫፏ መያዝ ጫፏ በምትያዝ ጊዜ ከዛ በኋላ ወደ አበጠው ክፍል የሚመጣ የደም ደግሞ ግፊት እና ደም ስለማይኖር ደም ቀጥታ አልፎ ወደ የሚያስፈልገው ቦታ ይደርሳል። ይሄኛው የሚያበጠው ክፍል በመፈንዳት እና በዙሪያው ላይ ያለው የአንጎል ክፍሎች ላይ ጫና ማድረስ ያቆማል ማለት ነው ስለዚህ እነዚህ ሁለቱም የሕክምና አማራጮች ሀገር ውስጥ በበቂ ሁኔታና በጥራት እየተሰሩ ይገኛሉ።